ሰዎችን እንደምናላችሁ የአዲስ አበባ ውሃና ፍሳሽ ባለስልጣን ከአዲስ ሚዲያ ኔትወርክ ጋር በመተባበር የሚያቀርቡላችሁ ፕሮግራም ሰዓታችን ላይ ነው የምንገኘው። ዛሬ በአዲስ ርዕሰ ጉዳይ ነው የተገናኘ ነው። በተለይ ደግሞ ከፍሳሽ መረብ ደህንነት ጋር የተያያዘ ርዕሰ ጉዳይ ነው። የፍሳሽ መረብ ደህንነት ማለት ምን ማለት ነው? ምን አይነት የህግ ማዕቀፎች አሉ? በዚህ ዘርፍ ዙሪያ የሚያጋጥሙ ተግዳሮቶች ምንድን ናቸው? የሚሉትን ሀሳቦች እናነሳለን ከህግ ባለሙያ ጋር ቆይታ አደርጋለሁ። የተለያዩ አካባቢዎች ደግሞ በመዘዋወር የፍሳሽ መረብ ደህንነት ላይ እየተሰሩ ስላሉ ስራዎች አስመለክታችኋለሁ። ቆይታችሁን ከኛ ጋር አድርጉ። መልካም ጊዜ አባቶቻችን እንግዲህ ቀደም ሲል ስናነሳ እንደነበረው በአዲስ አበባ ውሃና ፍሳሽ ባለስልጣን አጠቃላይ በፍሳሽ መረብ ደህንነት ላይ ምን ይመስላል የሚሰሩ ስራዎች የሚለውን እናስመለክታችኋለን። አሁን የምገኘው በጀሞ ኮንዶሚኒየም አካባቢ ነው። ጀሞ አንድ ኮንዶሚኒየም አካባቢ ምን እየተሰራ ነው እዛ አካባቢ የሚለውን እና ኃላፊም እዚሁ አግኝቼ አጠቃላይ በፍሳሽ መረብ ደህንነት ላይ እየተሰሩ ስራሉ ስራዎች እያነሳን ቆይታ እናደርጋለን። እናንተም ቆይታችሁን ከኛ ጋር አድርጉ። መልካም እሺ በቅድሚያ እናመሰግናለን። ስምህንና የሥራ ኃላፊነትህን አስተዋውቀኝ እስቲ። ስሜ አቦነህ ባዩ ታምሮ እባላለሁ በአዲስ አበባ ዋና ፍሳሽ የፍሳሽ ማንሳት ማጣራት መልሶ መጠቀም አብይ ስራ ሂደት። መልካም መልካም። እንግዲህ ያው ዛሬ የተገናኘ ነው አጠቃላይ በፍሳሽ መረብ ደህንነት ላይ ምን እየተሰራ ነው የሚለውን ለማየትም ምን እየተከናወነ እንደሆነ ለተመልካቾች ለማድረስ ነውና ለአጠቃላይ የፍሳሽ መረብ ደህንነት ስንል ምን ማለት ነው ከሚለው ሀሳብ እንጀምር። የፍሳሽ መረብ ደህንነት ማለት አዲስ አበባ ውሃና ፍሳሽ ወደ 200 ኪሎ ሜትር አካባቢ የሚያህሉ መስመሮች የተዘረጉ አሉ። እነዚህ መስመሮች ወደ 90 ሺህ ገደማ የሚሆኑ ማኖሎች አላቸው። እነዚህ መስመሮችና ማኖሎች በአስሩም ቅርንጫፍ ጽሕፈት ቤቶች የለት ተለት እንቅስቃሴያቸውን ሁልጊዜ ግዜ እንከታተላለን። የኢንስፔክሽን ስራ እንሰራለን። እሄን የኢንስፔክሽን ስራ ከሰራን በኋላ በኢንስፔክሽን አማካኝነት ነውን ግኝት የዘጋ መስመር ሊሆን ይችላል፣ ሊዘጋ መስመር ሊሆን ይችላል፣ እንዲሁ የጠፉ የማኑል ክዳኖች ሊሆን ይችላል፣ በሌባ በተለያየ ነገር ተሰርቀው ክፍት የሆኑ ማኑሎች ሊሆን ይችላል፣ በመንገድ ምክንያት ተሰብረው ምናገኛቸው ማኖሎች ሊሆን ይችላል እንዲሁም ደግሞ ባዕድ ነገሮች ገብቶባቸው የሚዘጉ ማኖሎችን በመከታተል እነዚህም በመከታተል በምታያቸው እንግዲህ እነዚህ በጀት ማስተሮች አማካኝነት ከበድ ያለ ነገር ከሆነ እንዲህ ጀት ማስተሮችን እንጠቀማለን። ቀለል ያሉ ደግሞ ከሆኑ በሰው ኃይልና በማሽን ታግዘን የፍሳሽ መረብ ደህንነቱን፣ አገልግሎቱን በደንብ የተሳለጠ ለማድረግ ተግተን እንሰራለን ማለት ነው። ከዚሁ ጋር ተያይዞ በፍሳሽ መረብደንነት ላይ በዋናነት እንደ ተግዳሮት የሚነሳው ምንድን ነው? የሚያጋጠማችሁ ተግዳሮት እንግዲህ በፍሳሽ መረብደንነቱ ላይ በጣም እንደ ተግዳሮት የሚነሳው ምንድን ነው? የግንዛቤ ማነስ ነው። አንድ የፍሳሽ መስመር ሊያስተናግድ የሚችለው ከሽንት ቤት የሚወጣ ፍሳሽ፣ ከሻወር ቤት እና ከወጥ ቤት የሚወጡ ፍሳሾችን ብቻ ነው። ሌላ ኤክስትራ ነገር ማስተናገድ አይችልም። አንዳንድ አካባቢዎች ላይ አሁን ከገራች? ዘይት መሰል ነገሮችን የማገናኘት ስራ እናያለን። እንዲሁም ደግሞ አልባል የተባሉ የማይጠቅሙ ከሀይላንድ ጀምሮ ትልልቅ ማዳበሪያዎች ጃኬት፣ ምን ልብሶች ሳይቀሩ እንዲሁም ድንጋይ የመሳሰሉት ነገሮች እየገቡ በአድ ነገሮች መስመሮቻችን እየዘጉብን ነው። ፐብሊክ አዌርነስ በየጊዜው እየሰጠን ነው። በዓላት ሲደርሱ ለምሳሌ በዓላት ሲደርስ ከእርድ ጋር ተያይዞ አልባሌ ነገሮች ቆዳን እንዳይጥኑ ወደ ውስጥ ፈርሶችን እንዳይከቱ እንዲህ ይሄ የሆድቃ ሳምባ የመሳሰሉትን ነገሮችን ወደ ውስጥ እንዳይከቱ፣ በዓል በደረሰ ቁጥር በየብሎክ አደረጃጀቱ እየሄድን ወረቀት እንለጥፋለን፣ ቅስቀሳ እናረጋለን። ከብሎክ አደረጃጀት ተወካዮች ጋር በጋራ ውይይት በማድረግ ይሄ ችግሩ እንዳይበዛ ወይም ደግሞ ችግሩ የሚወገድበትን መንገድ እንዳይጠቀሙ ያጠቃቀም አድማሳቸው ሰፋ እንዲል በየጊዜው ግንዛቤ ማስጨበጫ እንሰጣለን። ነገር ግን ምንድን ነው አሁን ትልቅ ተግዳሮት እየሆነ ያለው የግንዛቤ ማነስ ነው። ለምሳሌ የቤቱ ባለቤቶች ግንዛቤ ሊኖራቸው ይችላል፣ ግን ቤት ውስጥ የሚውለው ማን ነው ሲባል ቤት የሚያጸዳ ሰራተኛ ሊኖራቸው ይችላል፣ ቤት ውስጥ ሌላ የሚኖር ሰዎች ይኖራሉ። ከዳይፐር አቅም ዳይፐር ምን ሁሉ ነገር በሽንት ቤት በኩል የሚጣል ነው የሚመስላቸው እና ያ ስህተት እንደሆነ በየጊዜው እነግራለን። ይህም አጋጣሚ ስናገኝ ደግሞ ህዝቡና የማስተማር ኃላፊነት ስላለብን፣ የራሱን ንብረት ራሱን መጠበቅ ኃላፊነት ስላለበት ሰው ምንም ነገር ከሽንት ቤት፣ ከሻወር ቤት እና ከወጥ ቤት ጣቢዎች በስተቀር በዚህ መስመር ምንም ነገር መስተናገድ እንደሌለበት ለህዝቡ በተደጋጋሚ ጊዜ እነግራለን። ይው እንግዲህ አሁንም አጋጣሚውን አግኝተናል፣ እየነገረ ነው ማለት ነው ተመልካቾቻችን ከፍሳሽ መረብ ደህንነት ጋር በተያያዘ የሚሰሩ ስራዎች ምንድን ናቸው የሚለውን ስናነሳ ነበር። በተለይ ደግሞ ማህበረሰቡ የፍሳሽ መስመሮችን በባለቤትነት እንዲጠብቅ ለማስቻል የግንዛቤ ስራዎች እንደሚሰሩ ሲነሳ ነበር። ከዚህ ባለፈ ግን ለፍሳሽ መስመሮች የተሻለ ደህንነትን ለማስጠበቅ የህግ ማዕቀፎችም እንዳሉ ሰምተናል። ታዲያ ምን አይነት የህግ ማዕቀፎች አሉ? ህጉንስ ወደፊት አጠናክሮ የፍሳሽ መረብ ደህንነትን የተሻለ ለማድረግ ምን እየተሰራ ነው የሚለውን እናስመለክታችኋለን። ይህንኑ እየተከታተላችሁ አብራችሁን ቆዩ። ፍሳሽን በመስመር ማስወገድን በተመለከተ የራሱ የሆነ እንዴት ተደርጎ መወገድ እንዳለ ከዝርጋታ ጀምሮ እስከ ማጣራ ድረስ የተመለከቱ በከተማ አስተዳደሩ አዋጅ በተሰጠን ስልጣን መሰረት በዛ ስልጣን መሰረት ያው መመሪያ አውጥተናል። እነዛ የተለያዩ መመሪያዎች አሉ ያንን መሰረት አድርጎ የፍሳሽ ዝርጋታው እስከ ማጣራት ሂደቱ ድረስ ያለው በዛ መሰረት ይከናወናል ማለት ነው። በተለይ በደንቡ ላይ በደንብ የተቀመጠ ነገር አለ። የአዲስ አበባ ዋና ውሃ አቅርቦትና የፍሳሽ አወጋገድ ማሻሻያ ደንብ አለ። ደንብ ቁጥር 149 2015 በዛ ላይ የፍሳሽ መሰረተ ልማት ግንባታ ባለበት አካባቢ የግንባታ ፈቃድ ሰጪው አካሎች አስቀድሞ የውሃና ፍሳሽን እንዲጠይቁ የሚያስገድድ አንቀጽ ተካቶበታል። ከዛ ውጭ ደግሞ ማንኛውም ግንባታ ከመደረጉ በፊት በግራና በቀኝ 3 ሜትር ድረስ ወይም 6 ሜትር ውጭ ባለ ኤሪያ ውስጥ ግንባታ እንዲከናወን የሚያስገድድ ሕግ ወጥቷል። ከዛ ውጭ ደግሞ ሕገወጥ የመስመር ቅጥያ የፍሳሹን በተለይ ማለት ነው የሚያደርጉ እንዲሁም ደግሞ ራሱ መስመሩንም የሚሰብሩ አስተዳደራዊ ቅጣት በዝርዝር ተቀምጧል ማለት ነው። ስለዚህ አሁን የተለያዩ ቦታዎች ላይ እየተዘዋወረ ምን ይመስላል ስራ ውስ የሚለውን የምንመለከት ይሆናል። አሁን ጀሞኖ የተገኘ ነው። ከዛስ በኋላ ወዴት? ከዛ በኋላ እንግዲህ ፒያሳ አካባቢ ወደ አንድነት ፓርክ የሚወስደው ወደ ወዳጅነት ፓርክ የሚወስደው ሞናርኪ ሆቴል አካባቢ የዘጋ የፍሳሽ መስመሮች አሉን። እዛ ጋር እንግዲህ ሰራተኞቻችን ምን ያህል እንደሚደክሙ ምን እንደሚወጣ ከዛ ውስጥ ነዋሪውም በዛውም ደግሞ ይሄን ሁሉ ነገር የማያውቅ ይኖራልና እንዴት ነው የፍሳሽ አጠቃቀማችን? እቤትስ ያሉትን ሰዎች እንዴት ነው የምትጠቀሙት? እንዲህ እንዲህ ነገር ትከታላችሁ ወይም ብለው ትምህርት እንዲሆናቸው የፍሳሽ መረብ ደህንነቱን በጋራ የመጠበቅ ኃላፊነት ስላለብን እንደ ከተማ አብረን በጋራ ምናየው ይሆናል። ወደዛ እንሄዳለን። መልካም መጀመሪያ ግን እዚህ ጀሙ ያለውን ነገር ነው የምንመለከተው አ እሺ በቅድሚያ አመሰግናለሁ። ስምና የስራ ኃላፊነትን አስተዋውቀኝ። እሺ እኔ እንግዲህ ወንድሰናፍ ወርቅ እባላለሁ። የጀት ማስተር ኦፕሬተር ነው። መልካም እንግዲህ፣ የዚህ ጃሙ አካባቢ ስትሰሩ እያየው ነበር እና ምንድን ነው ያጋጠመው? የፍሳሽ መስመር ላይ በብዛት የፍሳሽ መስመር ላይ ጨርቅ፣ ማዳበሪያ፣ ቅባትን ሊዘጋል። በዛ ምክንያት ነው የሚዘጋ ዘግቶ የመፍሰስ እንትን ይኖረዋል። ዛሬ ስትሰሩ ምንድን ነው ያጋጠማችሁ? ማዳበሪያ ነበር፣ ማዳበሪያ ነው የዘጋው ወጣው። ስለዚህ ህብረተሰቡም ቢሆን ይሄን ነገር ጥንቃቄ አድርጎ ጤንነቱን መጠበቅ ይገባዋል በብዛት ያው በዛ የማኖል ውስጥ ይከቱትና ከፍሳሽ ጋር አብሮ ይመጣል በሚመጣበት ሰዓት በብዛት እንትን ሲል ይዘጋል የመዝጋት እንትን ነው ይባላል የሚይዘው እንደው ከዚሁ ስራ ጋር ተያይዞ አንተ በተለየ ያጋጠመ ስራውን ስትሰራ የምታስታውሳው ነገር ካለ ያው በብዛት ያው ቅባት ይዘገዋል ጨርቅ እንደዚህ አይነት ነገሮች ናቸው የሚዘጉት። ሞልያ ሙሉ ሞልያ የሞልያ እንትን ይከቱበታል። እሱ እሱ ዘግቶ የሚያዝ እንትን አለው ቶሎም አይለቅ። አሁን እንደዛሬው ዛሬው እንዳያችሁት ቶሎ ላይለቅ ይችላል። ዛሬ ቶሎ ነው ይለቀቃላችሁ። ስለዚህ አዎ፣ ግማሽ ቀንም ሊያውል ይችላል። አንዳንድ ድንጋይ የሚገባል በአድ ነገሮች ሚገባሉ የኮብልስቶን ድንጋይ ምናምን የሚገባሉ። ስለዚህ ህብረተሰቡ ይህን ነገር ጥንቃቄ ማድረግ አለበት። ስራው ፈታኝ የሚሆንበት ጊዜ አለ። በሁለት ቀን በምናምንም የሚሰራ ስራም ሊኖር ይችላል። ከዚሁ ጋር ተያይዞ ለህብረተሰቡ ምን አይነት መልእክትን ታስተላልፍላለ? ህብረተሰቡ ወደ መስመር ውስጥ በአድ ነገሮችን መክተት የለበትም። የራሱን ጤና መጠበቅ አለበት። ይህንን ማወቅ አለበት። ግንዛቤ ወስዶ መስመሩ ንጹህ የፍሳሽ መስመር መሆን መቻል አለበት። የተለያየ ነገር ግን ከገባበት ቆሻሻ የሚጣለው እንግዲህ ተሰብስቦ ወደ አንድ ቦታ ነው የሚሄደው። ይህ ደግሞ ፍሳሽ ማስወገጃ ስለሆነ ባር ነገሮችን ሀይላንድ ሁላ ታገኛለች። ሀይላንድ ሀይላንዶች ይገባሉ ምናም። ያንን አለመክተት ነው። በቃ አናውቁም ነገሩ ያን ተመልካቾቻችን እንግዲህ አሁን ደግሞ የምንገኘው ቸርችር አካባቢ ነው። ቀደም ሲል እንግዲህ ስናስመለክታችሁ እንደነበረው ፍሳሽ መረብ ደህንነት ላይ የአዲስ አበባ ውሃና ፍሳሽ ባለስልጣን የተለያዩ ስራዎችን ይሰራል። ከሱ ከነዛ ስራዎች አንዱ ነው እንግዲህ እዚህ እየተሰራ የሚገኘው እዚህ ባለሙያ ይዣለው። ከሱ ጋር ምንድን ነው የተከሰተው እዚህ አካባቢ የሚለውን የተወሰነ ቆይታ እናደርጋለን በቅድሚያ አመሰግናለሁ ስምና የስራ ድርሻ አስተዋውቀኝ ዳንኤል ታከለ እባላለሁ የጄት ማስተር የዋና ፍሳሽ ጄት ማስተር ረዳት ኦፕሬተር ነኝ መልካም እንግዲህ ዛሬ እዚህ ቸርቸር አካባቢ ነው የተገናኘ ነው እና ምን ተከስቶ ነው በአጋጣሚ ፍሳሽ ማስወገጃ መስመራችን ተዘግቶብን ነበረ እሱን መፍትሄ ልንሰጠው ነው የመጣ ነው ይኸው እየሰጠነው እንገኛለን። ምንድን ነው ችግሩ እንደው ስትሰሩ እየተመለከት ናቸው? ስንሰራ የሚያጋጥሙ ችግሮች በተለያዩ ቦታ እንሰራለን። እንደዚህ አይነት ስራዎች ግን የማህበረሰቡ ትንሽ የአጠቃቀም ጉድለት አለ። ሀይላንዶች ይጣላሉ፣ ሞዴስ፣ የተለያዩ ሞሉ ጨርቆች ምናምን ይጣሉ። እሱ ደረቅ ቆሻሻዎች ማንሆል ውስጥ ይጣሉና እነሱ ናቸው መስመሩን እየዘጉት ያሉት። እንደምታየው ከባድ ስራ ነው። በዛ ላይ ህዝብ የሚረብሽ ነው አገልግሎቱ ግዴታ መሰጠት ስላለበት እንደዚህ እንደምትየውን እየሰራ እንገኛለን። አዎ ቀደም ሲልም እንግዲህ ስሰሩ እየተመለከትኩ ነበር። በጣም ጉልበት ይጠይቃል፣ የሚያታግል ነገር አለው። ምንድን ነው እዚህ ጋር የዘጋ ዋንኛ አሁን የዘጋው እንዳያችሁት፣ ቆይ ስናወጣ ታላለች ደረቅ ቁሻሻ ነው የሚዘጋው። ድንጋዮች፣ ማኖሎች ክፍት የሆኑና አንድ ጋት አጋጣሚ ሀይላንዶች ይጣላሉ፣ ቁሻሻዎች፣ የደረቁ ቁሻሻዎች በጠቅላላ የገቡ እሱ ነው የሚዘጋው ያለው እንጂ ሱባዩ ነው ነው ባይ አንድ ላይ ተሰብስበው ፍሳሹ እንዳያልፍ ይዘጋሉ። ፍሳሹ ፒቪሲ ውስጥ የገቡ እነሱ ይዘጋሉ። እና እነሱ ባይኖሩ ኖሮ ፍሳሽ ሰላም ያልግ ያልፋል እንደዚሁም ጤናውን ይጠብቃል እንደዚህ አይነት ነገር የእኛንም ልፋት ይቀንሳል እንደዚህ አይነት ነገር ባይኖር ማለት ነው ተመልካቾቻችን እንግዲህ አሁን ደግሞ አድዋ ድል መታሰቢያ ሙዚየም አካባቢ ነው የምንገኘው እንግዲህ እዚህም የአዲስ አበባ ውሃና ፍሳሽ ባለስልጣን የፍሳሽ ዘርፍ ባለሙያዎች እየሰሩ ነው ያገኘናቸው። ምን እየተሰራ ነው የሚለውን ነው አብረን የምንመለከተው። ባለሙያ ደግሞ እዚህ አጠገብ ያለ ከሱ ጋር እንግዲህ የተወሰነ ሀሳብ እየተቀያየርን አብረን ቆይታ እናደርጋለን። መልካም ጊዜ ይሆንላችሁ። በቅድሚያ አመሰግናለሁ። ስምህን እና የስራ ኃላፊነትህን አስተዋውቀኝ። ስሜ ዳንኤል ባህሉ ይባላል። የአዲስ አበባ ዋና ፍሳሽ ቅርንጫፍ፣ የአራዳ ቅርንጫፍ ፍሳሽ ክፍል ቴክኒሻን ነኝ። መልካም እንግዲህ ያው ቀደም ሲልም ሳነሳው ነበር አድዋ ድል መታሰቢያ ሙዚየም አካባቢን ያገኘኋችሁ። ነገር ግን እዚህ ጋር ምንም የገነፈለ ነገር አይታየኝም፣ እናንተ ግን ስራ እየሰራችሁ ነው እና ምንድን ነው የተፈጠረው? ምንድን ነው እየሰራችሁ ያላችሁ እዚህ አካባቢ? የዚህ አድዋ ዜሮ ዜሮ ፍሳሽ መስመር በቀጥታ ቃሊቲ ከሚሄደው የፍሳሽ መስመር ጋር የተገናኘ ነው። አሁን ይሄ ብረክዳናችን ቀጥታ ተከፍቶ ውስጡ ያለው የፍሳሽ መስመር ኦቨርፍሎ አድርጎ ሞልቶ በብረክዳ ቀዳዳ ይወጣል። ያ የሚወጣው ቆጣ አካባቢውን ይበክለዋል። ለእይታም ጥሩ አይደለም። እኛ ቪዥዋል ኢንስፔክሽን እናደርጋለን። መስመሮች ከመዘጋታቸው በፊት ሳይዘጉ ነው ቼክ የምናደርጋቸው። ምክንያቱም ለእይታ ስለማይመች የሚወጣው ሰገራ ነው፣ ባዕድ ነገር ነው የሚወጣው። ጥንቃቄ ካላደረግሽለት ሱሪ ማንገት ይሆንብናል። ስራውን አይመችም። አሁን እኛ እዚያ እየሰራ ነው ያለ ነው። በተደጋጋሚ እየዘጋብን ስላቃተ እንከታተለዋለን። ስንከታተለው መስመሩ በማሽን አለ። ዘመናዊ ፍሳሽ መስመር ማሽን ጀስ ማሰራ እንለዋለን። በሱ ለማስከፈት ነው። ከተከፈተ በኋላ መስመሩ አክቲቭ ነው ይሄዳል ማለት ነው። በዚህ በጀስ ማሰር የምንመታበት መታበት በሹካ ወይም ሰው ኃይል ካልተከፈተልን ነው ማሽን ዘመናዊ ማሽኖችን የምንጠቀምባቸው። በተለያዩ በተለያየ ቦታዎች ይሄን ነገር እናደርጋለን። አሁን እየሰራን ያለነው ለማስለቀቅ ነው ፍሳሹ ወደ ባክ ያደርጋል ወደ ኋላም ያደርጋል። በዚህ በብረክዳ ነው የሚወጣው እሱን ለመስራት ነው እዚህ ያለነው። ስለዚህ ቅድሚያ ገንፍሉ አካባቢውን ከመበከሉ በፊት የተወሰኑ ምልክቶች ስላሉ እሱን ለማጥራት ነው ማለት ነው። ስለዚህ አሁን አጠቃላይ ያው እዚሁ ስራውን እየሰራችሁና የተወሰኑ የምትጠቀሟቸውን ማቴሪያሎች ደግሞ ብታሳይ። ይሄ ጀስት ማስተር ይባላል። 250 ባር ነው ፕሬሽር ያለው። ነው መስመር ሲዘጋብን የምንከፍትበት ነው። በውድ ዋጋ ከውጭ ሀገር ነው ተገዝቶ የሚገባው። መስመራችን በሰው አይ የማይከፈት መስመር ላይኑ ሲዘጋ በዚህ ነው የምንከፍተው። ጫፏ ዳይ አለው ሆዝ አለው። እስከ 120 ሜትር ድረስ ሌንግዝ አለው። አዎ የዘጋውን መስመር ይከፍተዋል። ፕሬሽር አየርና ውሃ ነው ያለው ከባድ ፕሬዠር አየር ሁለቱ ነው። አዎ ይሄ በቃ ይሄ መስመር እዚህ ጋር አሁን መስመራችን ምን ጋር እንደዘጋልን በዚህ የያዘው ቦታ ያስለቅቀዋል። ፕሬዠር ስላለም ጫፉ ላይ የምታየው ብረት ነው፣ ሹል የሆነ ብረት ነው። ያው የዘጋው ድረስ ሄዶ ያንን ሲመታው መስመሩ ይከፈታል። ከዚህ ባሻገር ይሄ ማሽን ነው የምንጠቀመው። ለምሳሌ ይሄ ማሽን ጠቅሞ ይሄ እስሊ ካሜራ ይባላል። እስሊ ካሜራ የመረብ ደህንነት የፍሳሽ የመረብ ደህንነት ደህንነት የምንጠብቅበት ነው። መስመሩ ላይ እሳካ አድርጎ በማሽን የማሄድልን ከሆነ በዚህ ካሜራ ይሄ የምታየው የሚበራ ነው። ይበራ እንደምታየው በርቷል። ከሆዙ ጋር አብሮ ኬብሉ ይሄዳል። አዎ መስመሩን የት ጋር እንደዘጋ ምን እንደዘጋው ድንጋይ ነው ተሰብሮ ነው ይለይልናል። ካሜራው እዚህ ጋ ባለው ኢንዲኬተር እናየዋለን። የዘጋው የት ጋ ነው የዘጋው፣ ለምሳሌ ምሳሌ ብነግርሽ ይሄ ካሜራ እዛ አካባቢ እግረኛ መንገዱ ላይ ዜብራው ላይ ማለት ነው የዘጋው እዛ አካባቢ ሆን ይሄ ካሜራ እዚ ጋ ይሄ ዘግቷል። በቁፋሮ መፍትሄ ማግኘት እንችል እዛ ጋ እንድንቆፍር ይደረጋል። እዚ ጋ እንቆፍርም እዛ ጋ እንቆፍርም እሱ ምልክት ያደረገበት ቦታ ላይ እንቆፍረዋለን። ችግሩንም እንፈተዋለን። ስለዚህ የተለያዩ ማሽኖች ሥራቸውን ያቀሉላቸው በጣም በጣም አሁን ዘመናዊ የሚያሰኘው ትልቁ ነገር መስመሩ ብቻ አይደለም፣ የምንጠቅባቸው ማቴሪያሎች ዘመናዊ ናቸው። ከካሜራ ጀምሮ እስከ ጀስ ማሰብ ውስጥ ለውስጥ መስመሩን ሄደው የሚከፍት ነው። ቻችን እንግዲህ በዛሬ ፕሮግራማችን ከፍሳሽ መረብ ደህንነት ጋር የተያዘ ርዕሰ ጉዳይ አንስተ በተለይ ደግሞ ከፍሳሽ መስመሮች ጋር በተያዘ ህብረተሰቡ የኔነት ስሜት ተሰምቶት የፍሳሽ መስመሮችን ደህንነት እንዲጠብቅ ለማስቻል የግንዛቤ ስራዎችም ይሰራሉ። ከዛም ባሻገር የህግ ማዕቀፉንም ለማሻሻል የሚሰሩ ስራዎች እንዳሉና በፍሳሽ መረብ ደህንነት ላይ የሚሰሩ ስራዎችን የተለያዩ አካባቢዎች ተዘዋውረን ስናስቃኛችሁ ቆይተናል። እንግዲህ ህብረ ህብረተሰቡም ከዚህ አንጻር የፍሳሽ መስመሮች በተለይ ደግሞ ከህብረተሰቡ የዕለት ተዕለት እንቅስቃሴ ጋር የተያያዙ በመሆናቸው በእኔነት ስሜት ተመልክቶ እንክብካቤ ይጥበቃ እንዲያደርግላቸው በዚሁኛ መልእክታችንን እናስተላልፋለን። ሳምንት ስንመለስ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ጊዜ ይሆንላችሁ።